ግማሽ ጠርሙስ እስከሚሆን ጠዋት ጠዋት በባዶ ሆዳችሁ መውሰድ ዋጥ ማረግ። እንደ ሽሮ አንድ ላይ በንጹህ ማንኪያ ታማስሉታላችሁ። እንደ ባዶ አባቶች አላችሁ ሳትታረቁ መጠጠታችሁ ካልተስማማችሁ ቤታችሁ ገብታችሁ የማቃጠል፣ የማቅለሽለሽ፣ የሆድ ቁርጠት፣ የሆድ ህመም ስሜቀት ጠዋት ይህንንም በባዶ ሆዳችሁ ይህንን ታረጉታላችሁ ሆዳችሁ ውስጥ ያለውን የደረቀው። ሰላም ሰላም እንዴት ናችሁ? ሌሎ እግዚአብሔር ይመስገን በጣም ደህና ነኝ። ዛሬ እንግዲህ አርስቱም ላይ እንዳያችሁት በቤታችን ለሳል፣ ለሳይነስ፣ ለአስ የሚሆነንን በኦሊቭ ኦይል የምናዘጋጀውን ለረጅም ጊዜ አቆይተን የምንጠቀመውን የበአንድ ማንኪያ ጠዋት ጠዋት እየወሰድን የምንድንበትን ዘዴ ነው ማሳያችሁ። እንዲሁም ደግሞ ምግብ ፖይዝን ሲሆንባችሁ ወይ ደግሞ እንደዚህ አላስፈላጊ ነገር መጠጥ ጠጥታችሁ አልመች ሲላችሁ፣ የተሳሳተ ምግብ የተበላሸ ምግብ በበላን ጊዜ ፖይዝን ወይም ሆዳችንን ህመም ሰውነታችንን ውስጥ ገብቶ ህመምን ሲፈጥርብን እንዴት ልናከሽፈውና እንዴት ልንድን የምንችልበትን ደግሞ የምናዘጋጅበትን ዘዴ እንዲሁም ደግሞ ለሆድ ድርቀት፣ ሆድ ድርቀት በጣም ተቸግረናል ብላችሁ ብዙ ብዙ ጥያቄ ነው ያለው። ለሆድርቀት ሆድን ለማለስለስ የምንጠቀምበትን ቀላል ዘዴ በቤታችን ውስጥ የምናይበት ቪዲዮ ነው። እስከ መጨረሻው አብራችን ቆዩ። በመጀመሪያ ደረጃ ለሳል ለሳይነስ ለ አስ የሚሆነንን በጣም የሚጠቅመንን ውህድ ነው የማሳያችሁ። እዚህ ጋ እንደምታዩት ንጹህ ብልቃጥ ያስፈልጋችኋል። ልብ አድርጉ፣ ብልቃጡ በደንብ ታጥቦ የተዘጋጀ ደረቅ፣ ንጹህ አድርቃችሁ ንጹህ ብልቃጥ ነው ያስፈልገን። ይህንን ብልቃጥ እንግዲህ እንደዚህ ክዳን በደንብ የሚከደን ክዳን መኖር አለበት። ከዛ የምናደርገው መጀመሪያ እዚህ ጋር የምታዩት እዚህ ጋር የምታዩት እዩት እዚ ጋር እዚ ጋር የጥቁር አዝሙድ ጥቁር አዝሙድ ሸርከት ሸርከት አርጌ ፈጭቸዋለሁ። መድቀቅ የለበትም። ሸርከት ሸርከት አርጋችሁ ነው የምትፈጩት። አሁን ይህንን የፈጨነው አዝሙድ አንድ የሾርባ ማንኪያ የሚሆን ብልቃጣችን ውስጥ እንጨምራለን ጥቁር አዝሙድ ልብ አድርጉ። ከዛ በኋላ እዚ ጋር የምታዩት ነጭ ሽንኩርት አሁን ይሄ ነጭ ሽንኩርት አራት ፍሬ ነጭ ሽንኩርት ልጣችሁ የምትከትፉት ግን እንደዚህ ሽሪሚሪ እንደሚባለው ጎረድ ጎረድ ጎረድ በሽሪሚሪ መልክ ነው የሚከተፈው። መድቀቅ የለበትም ሽሪሚሪ ትከትፉት እና ከዛ ይሄንን አራት ፍሬ ወይም ደግሞ አምስት ፍሬ ማድረግ ትችላላችሁ። ነጭ ሽንኩርት ከአንድ የሾርባ ማንኪያ የጥቁር አዝሙድ፣ ይህንን ከአያቴ ማስታወሻ ደብተር ውስጥ የተገኘ ነው። ለሳይነስ፣ ለሳል፣ ለጉንፋንም ይሆናል። እንዲሁም ደግሞ ለብዙ ጤንነት ጠዋት ጠዋት ይህንን ብንወስድ ለብዙ ጤንነታችን የሚጠቅመን ኢነርጂ የሚሰጠን ጤናችንን የሚጠብቅልን ከበሽታ የሚከላከልልን ጥሩ ዘዴ ነው እና ይህንን ሁል ጊዜ እንደ ቋሚነት ብትወስዱት ጥሩ ነው ብዬ አስባለሁ። በመቀጠል ኦሊቭ ኦይል የምታዩት እዚህ ጋር ቨርጅን ኦሊቭ ኦይል ነው እኔ የተጠቀምኩት። ሌላ ዘይት አይሆንም የሚሆነው፣ ኦሊቭ ኦይል ወይም ደግሞ የወይራ ዘይት ነው የሚሆነው። ልብ አድርጉ። አሁን ይህን የወይራ ዘይት ግማሽ ጠርሙስ እስከሚሆን ሞላዋለሁ። ነጭ ሽንኩርቱን ይሄ እንትኑ ብዙ ስለማያወርድ ነው እንዲመቀጠቀጠው ቶሎ አይወርድም፣ እና ለዛ ነው ግማሽ የጠርሙሱን እሞላዋለሁ። እናንተ በብዛት ለማዘጋጀት ከፈለጋችሁ ሽንኩርቱንም ጨምር አርጋችሁ አስር ፍሬ ምናምን አርጋችሁ ጥቁር አዝሙድን ሁለት የሾርባ ማንኪ አርጋችሁ ተለቅ ባለ በጠርሙስ ማዘጋጀትም ይቻላል። እኔ በቀላሉ ዘዴ ለትንሽ ጊዜ የሚሆናችሁ ነው ማሳያችሁ። አሁን እዚህ ጋር የምታዩት እንግዲህ ይሄ ቨርጅን ኦሊቭ ኦይል ነው። አሁን ያው ግማሽ ድረስ ደርሷል። አሁን ይሄ ነጭ ሽንኩርቱን፣ ጥቁር አዝሙዱን እንዲሁም ቨርጅን ኦሊቭ ኦይል ልብ አድርጉ። ይሄንን አንድ ላይ በንጹህ ማንኪያ ታማስሉታላችሁ። እንደባልቀዋለን ይህ ጠቆር ይላል። ምክንያቱም ጥቁር አዝሙዱ ከለሩ ጥቁር ስለሆነ ከለሩን የዘይቱ ያጠቆዋል ማለት ነው። አሁን በደንብ ምስል ካደረጋችሁት በኋላ ነጭ ሽንኩርቱ፣ ጥቁር አዝሙዱ፣ ዘይቱ አንድ ላይ እንግዲህ እንዲዋሃድልን ይሄንን ለሀያ አራት ሰዓት እናቆየዋለን። ክድን አድርገን በደንብ ለ24 ሰዓት እንደዚህ እና ቆየዋለን። ከዛ ከ24 ሰዓት በኋላ ከፍታችሁ ዘይቱን ዘይቱን ብቻ ከላይ ከላይ አንድ የቡና ማንኪያ ይሄንን ዘይት ጠዋት ጠዋት በባዶ ሆዳችሁ መውሰድ ዋጥ ማድረግ እንደ ሽሮፕ ማለት ነው። አንድ የቡና ማንኪያ ወይም ደግሞ የሻይ ማንኪያ ሊሆን ይችላል። ዋጥ አርጋችሁ መዋት ይሄ ዘይት ውስጥ ከሚሰራ ለሁለት ለሶስት ሰዓት ምግብ ባትወስዱ ጥሩ ነው። ሲወዳችሁ ውስጥ ልባችሁ አካባቢ ጉበታችሁ አካባቢ ሳንባችሁ አካባቢ ያሉ ነገሮችን ነጭ ሽንኩርቱና ጥቁር አዝሙዱ በመዋሃድ ከኦሊቭ ኦይሉ ጋር ኦሊቭ ኦይልም መድኃኒት ነው። አንድ ላይ ጽድት አድርጎ ያወጣላችኋል። ይህንን ውድ በተከታታይ ለሰባት ለአስር ቀን ብትወስዱት ጥርት ያለ ሳንባችሁን ያጠራል። ጉሮሯችሁ አካባቢ ያለውን ጥርት ያደርግላችኋል። ሳል ካላችሁ የአስም ህመማችሁን፣ የሳይነስ ህመማችሁን በጣም ነው የሚከላከልላችሁ። ይህንን ውህድ ተጠቀሙት። ይህንን እንግዲህ ከፈለጋችሁ ደግሞ አንድ የሾባ ማንኪያ እያደረጋችሁ ሰላጣችሁ ላይ በምታዘጋጁት ሰላጣ ላይ እንደ ድሬሲንግ መጠቀም ይቻላል። እኔ አሁን እንደ ድሬሲንግ እንደ ሰላጣ ድሬሲንግ ይህን እጠቀመዋለሁ ምክንያቱ አስምም ሳልም ሳይነስት ስለሌለብኝ ማለት ነው። ሰላጣይ ላይ አንድ የሾርባ ማንኪያ አረጋለሁ ኤቭሪዴ ማለት ነው። ይህንን እንደዚህ እያደረኩ እጠቀመዋለሁ። እናንተ እንደነገርኳችሁ ለበሽታችሁ ደግሞ ጥሩ ጥሩ ፍቱኛ መድኃኒት ነውና ይኸው ይሄንን ዘዴ ተጠቀሙ፣ እስከሚያልቅ ተጠቅሟችሁ ሲያልቅባችሁ ደግሞ እንዲሁ ሌላ ማዘጋጀት ይቻላል። የተረፋችሁን ከተሻላችሁ በኋላ እንደነገርኳችሁ ለአትክልት ወጣችሁ ወይም ደግሞ ሽሮም ሆነ ጎመንም ሆነ ምንም አይነት ወጥ በምትበሉበት ላይ ቶፑ ላይ አንድ የሾርማ ማንኪያ አርጋችሁ ብትመገቡት ለጤናችሁ በጣም ይጠቅማል ወገኖቼ እላለሁ። በመቀጠል እዚህ ጋር እንዴ ቡና ፉት ልበል። በመቀጠል ለሆድ ድርቀት በጣም ብዙዎች ጥያቄ ነው ያለው። በቲክቶክም በዩቱብም በጣም ጠይቃችሁኛል። ለሆድ ድርቀት የሚጠቅማችሁ አሁንም ዞር አላልኩም ኦሊቭ ኦይል። አሁንም በኦሊቭ ኦይል እዚ ጋር የምታዩት አንድ የሾርባ ማንኪያ የሚሆን ኦሊቭ ኦይል እጨምራለሁ። አንድ የሾርባ ማንኪያ ልብ አድርጉ። ከዛ በኋላ ግማሽ የሾርባ ማንኪያ የሚሆን ሎሚ ጠብ አረጋለሁ። ከዛ ይሄንን በደንብ አድርገን እንደባልቀዋለን። ሎሚውንና የወይራ ዘይቱ ብቻ ደግሞ ደሞ ለሆድ ድርቀት ጠዋት ይሄንን በባዶ ሆዳችሁ ይሄንን ዋጥ ታረጉታላችሁ። ሆዳችሁ ውስጥ ያለውን የደረቀው የደረቀ አንጀታችሁ ውስጥ የደረቀ ቆሻሻ ካለ የደረቀ ባክቴሪያ ሁሉ ከሎሚውና ኦሊቭ ኦይሉ አንድ ላይ በመሆን ጥርቅርቅ ካርጎ ይዞላችሁ ይሄዳል። ይሄ ምግብ ነው ወገኖቼ፣ ምግብን በምግብ ራሳችንን እንዴት እንደምናክም ሁልጊዜ እንደምላችሁ በቤታችን በሚገኙ ነገሮች ራሳችንን አክመን ጤናማ መሆን እንችላለን። ይህንን የወይራ ዘይቱንና ሎሚ ነው ዋጣረኩት። ምንም ጉዳት የለው፣ ያጸዳልኛል ጉበታችሁን፣ ሳምባችሁን እንዲሁም አንጀታችሁን የደረቀ ቆሻሻ ሁሉ አጽምቶ ሆዳችሁን፣ ያለሰልስላችኋል ይህን ዘዴ ጠዋት ጠዋት በባዶ ሆዳችሁ ለሆድ ድርቀትም የጠቀሙ ትላለው። ሌላኛው ደግሞ ለሆድ ድርቀት እዚህ ጋር በጣም ይጠቅማል። ማታ ማታ ከመተኛታችሁ በፊት ሁለት ሁለት ፍሬ በልታችሁ ብታድሩ ሆድ ለማለስለስ በጣም ነው የሚጠቅመው። ይህንም ዘዴ ተጠቀሙ። ይሄም ፍሩት ነው እንግዲህ ሌላው ደግሞ እንግዲህ ሰሞኑን ሁለት እህቶቻችን በሳውዝ አፍሪካ የደረሰባቸውን አደጋ ሰው ለሰው መድኃኒቱ እንደሆነ፣ ደግሞ ሰው ለሰው አጥፊው፣ ሰው ለሰው ጠላቱ የሆነበት ዘመን ላይ ነን ያለ ነውና የሚያሳዝን የሚያሳዝን ታሪክ ነው የሰማነው እና እህቶቻችን ወይም ልጆቻችን ሁለት እህትማማቾች በፖይዝን ወይም ደግሞ በመርዝ ተገለዋል። እኔ በጣም ከአንጀቴ የማይጠፋ ጸጸት፣ ሐዘን ውስጥ ያለው በጣም ያሳዝን ታሪክ ነው። አሁን ይሄን ደግሞ ያመጣሁላችሁ ምንድነው፣ አንዳንድ ጊዜ አንዳንድ ቦታ ሄደን ምግብ አይስማማንም፣ ፖይዝን ይሆንብናል። ላለመስማማት በንጽህና ያልተሰራ ሊሆን ይችላል ምግቡ ወይ ደግሞ በልተነው ቃር የሚለቅብን የማይመቸን ምግብም መጠጥም አለ። አንዳንድ ቦታ ላይ ሄደን ፈቃድ ይለቅባችኋል። ሆዳችሁን ያቃጥላችኋል። ደረታችሁን ያቃጥላችኋል። ምግቡ በጣም የማይመች ሲሆንባችሁ የምትጠቀሙት በጣም በጣም በጣም ቀላል ዮገርት እርጎ፣ እንዴት መድኃኒት መሰላችሁ! ቤታችሁ ሁሌ ከፍሪጃችሁ እርጎ ባይጠፋ ጥሩ ነው። ምክንያቱም እርጎ በጣም ለባክቴሪያ አንጀት ውስጥ የገባን ባክቴሪያ እንዲሁም ደግሞ መርዝን ራሱ ጠርጎ ለማስወገድ ኃይል አለው። ወተት አላልኩ እርጎ፣ የረጋ እርጎ ማለት ነው። እዚህ ጋ የምታዩት አሁን የምታደርጉት ማታ ከመተኛታችሁ በፊት ወይም ደግሞ ይሄ ስሜት ሲሰማችሁ ቤታችሁ ገብታችሁ ወይም ያላችሁበት ቦታ ሱፐርማርኬትም ቢሆን መንገድ ላይም ከሆናችሁ ሱፐርማርኬት ሄዳችሁ ቶሎ ብላችሁ እርጎ እርጎ ግዙና እርጓችሁን ቶሎ ግጣም አርጋችሁ ቢበዛም ችግር የለም፣ ቢያንስም ችግር የለም። እርጎ አትሊስት ከአንድ የሻይ ሲኒ እርጎ በእንደዚህ በሻይ ሲኒ ሙሉ የሚሆን እርጎ ጥጥጥ ታደርጋላችሁ። ወይም ደግሞ ከመተኛታችሁ በፊት ማታ ጥጥጥ ታደርጋችሁ ትተኛላችሁ። ያ በጣም ነው ባክቴሪያውን አንጀት ውስጥ የገባውን ይሄ አልባሌ መርዝም ካለ ጉዳት ያለው ከምግብ ጋር የገባ የማታውቁት ቆሻሻ ነገር ካለ የረበሻችሁ፣ ጨጓራችሁን፣ አንጀታችሁን፣ ሆዳችሁን የረበሻችሁን ነገር ጽግት ብት አድርጎ ገሎት ጠዋት በሰገራ መልክ ያስወግድላችኋልና። እና የትም ቦታ ሄዳችሁ መጠጥ ጠጥታችሁ ካልተስማማችሁ ቤታችሁ ገብታችሁ የማቃጠል የማቅለሽለሽ፣ የሆድ ቁርጠት፣ የሆድ ህመም ስሜት ሲሰማችሁ እርጎዬ በጣም ቆንጆ ናት። አርጋችሁ ብልት ወይም ደግሞ ጥጥት አርጋችሁ ትኝት፣ ጠዋት ትልቅ ለውጥ ጤናችሁ በላችሁ ላይ በጣም ጤነኛ ነው የምትሆኑት። ያከሽፈዋል፣ ያከስመዋል፣ ያከሽዋል፣ የበላችሁትን ያከሽፈዋል። ስለዚህ ብትጠቀሙት ጥሩ ነውና እስቲ በዚህ አጋጣሚ ይህንን ልጆች ሚስ ላሰማችሁ ሳሌ ፖሊስ እንኳ ሪፖርቱን ባይለቅም ያው የነበረው ነገር መርዝ እንደተሰጣቸው ነው። እዘ ዴድሊ ፖይዝን የተባለው ያ መርዝ በምግብ እንዳልሆነን የተነገረን በመጠጥ እንደተሰጣቸው፣ በኮልድሪንግ ይሁን ወይ በውሃ አልታወቀም፣ ያው መርዙ በውስጣቸው ተገኝቷል። የመርዙ በውስጣቸው መገኘት ደግሞ አስክሬን ፍሪጅ ውስጥ ሲገባ ፍሪጁ አልወሰደው መቀዝቀዝ አልቻለም። ስለዚህ ሰውነት ከባድ ሁኔታ ላይ የነበረ የነበረው የልጆቹ ሰውነት እና ከዚህ አንጻር ያው ፖይዝን እንደሆነ የተነገረ በጣም ያሳዝን ነገር ነው። በጣም የሚገርም ነገር ነው። እንግዲህ አላቅም ምን ማለት እንደሚቻል እነዚህን ልጆች እዚህ ልክ ምዕርዝ አስቦ መስጠት ምን ታስቦ ምን ታቅዶ እንደሆነ በጣም በጣም በጣም እንቆቅልሽ የሆነ ነገር ነው። እንደው ምናልባት የሚጠረጠር ሰው ይኖር ይሆን? እንደ እንግዲህ ስንሰማ ቪዲዮም ላይ የሽኝት ፕሮግራሙም ላይ ስናይ ወላጆቻቸው በጣም ሰላማዊ እንደሆኑ ያ ሁሉ ህዝብ ወጥቶ ደም እንባ እያለቀሰ የሸኛቸው ቤተሰቦቻቸው እናት አባቷ በጣም ሰላማዊ ከሁሉም ጋር በፍቅር የሚኖሩ ሰዎች እንደሆኑ ነው የሰማነው። በዚህ ልክ እዚህ የሚያደርስ ነገር አላቸው ወይ? የላቸውም ከቤተሰብ ጋር የባለው ችግር ቤተሰብ ከማንም ጋር በጣም ተግባቢ ናቸው፣ ተጫዋች ናቸው፣ ከሰው ጋር በሰላም የሚኖሩ ናቸው። እንግዲህ ከአምስት ዓመት በላይ ነው የማውቃቸው እና በእንደሱ ልጆችን ሊያጠቃም የሚፈልግ ሰው ያለም አይመስለኝም። አእምሮ ወይም ውስጥም የሚመጣ ነገር የለም። ነገር ግን ያው እንግዲህ ያልተረጋገጠ ነገር ይሆንብኛል ብዬ እንጂ ያው ጭምጭምታዎች አሉ፣ ጥርጣሬዎች አሉ። እንግዲህ ያንን ፖሊስ እንግዲህ ካሜራዎችም አሉ፣ ስልኮቻቸውም አሉ፣ ስልኮቻቸውም እንዳሉ ነው። ማንም የነካ የለም እንካ እንትን ላፕቶፖቻቸው አሉ። እንግዲህ ኢንቨስቲጌሽኑ ይቀጥላል ብዬ አምናለው። ግን ከዛ በፊት ምናልባትም እገሌ ነው እገሌ ነው ብሎ ከማለት ብቆጠብ ነው የሚሻለው። ምክንያቱም ለኢንቨስቲጌሽኑ አያመችም። ስለዚህ ጥርጣሬዎች አሉ፣ እኛ በራሳችን የምንጠረጥረው ጥርጣሬዎች አሉ። ግን አባት በአስቸኳይ እንዲመለስ ነግረነዋል። እሱ ከተመለሰ በኋላ ከኢትዮጵያ ኤምባሲ ጋር በመተባበር ከኢትዮጵያ ኮሚኒቲ ጋር በመተባበር ጉዳዩ ወደፊት ሊሄድ እንደሚችል አምናለሁ። ምክንያቱም አሁን ባለበት ቦታ ላይ ተቀምጦ መቆየት የለበትም። ስለዚህ ኢንቨስቲጌሽኑ ይቀጥላል ብዬ አስባለሁ። እውነት ነው። እርግጥ አሁን ያልተረጋገጠ ነገር ከሌኖ ከሌኖ ማለት የፖሊስንም የምርመራ ሂደት የሚያዛባም ይሆናል ምናልባት ደግሞ ተጠርጣሪዎችንም ራሳቸውን እንዲደብቁ እንዲሸሹ መረጃ እንዲያጠፉም ሊያደርግ ስለሚችል ያንን ጥንቃቄ መውሰድ ተገቢ ነው ብዬ አስባለሁኝ። አላቅም ምን እንደምል። እጅግ በጣም ልብ የሚሰብር የሽኝት መርሃ ግብር ነበር። እኛ ብዙዎቻችን አይተነዋል። ሐዘናቸው በጣም ከባድ ነበረ። ግን እነሱም ደግሞ አመስግነዋል። እናንተን ኢትዮጵያውያንን፣ ትውልድ ኢትዮጵያውያንን፣ ኤርትራውያንን ሁሉ አበረታችሁን። በተለይ አባትየው የነበረበት ሁኔታ በጣም ልብ የሚሰብር ነበር። እንደው በሕይወት እያሉ የነበራቸው ግንኙነት እንዴት ነበር? አባት እንግዲህ ሲናገርም ሰምተው ከሆነ አላቅም፣ ልጆቹን ደብኮ ነው ያሳደገው። ልጆቹን በጣም ክሎዝ የሆነ ቦንዴጅ ነው ያላቸው በጣም ይነጋገራሉ፣ በጣም ሚስጥር ያወራሉ። ግን ያው የሞታቸው ሚስጥር ደግሞ ሌላ ሚስጥር ነው የሆነብን። እኛም ራሳችን ቦንዴጃቸው ከባድ ነበር ማለት። አባትና ልጅ እንደሚያወራው ነው የሚያወሩት፣ እናትና ልጅ እንደሚያወራ ነው የሚያወሩት። በጣም ክሎዝ ነበሩ። ግን አሁን እንግዲህ ጠላት የነሱን ከዚህ አካባቢ መልቀቅ አይቶ መሰለኝ እንግዲህ ወደ ጥቃቱ የገባው እንግዲህ። ብዙ ማለት አልፈለግም በዚህ በኢንቨስቲጌሽናቸውን እንዳላጠፋባቸው እና እንግዲህ የሚሆነውን እንግዲህ በሚቀጥለው ሳምንት ውስጥ እናያለን ብዬ አስባለሁ። ፖሊስ ሪፖርቱን ጋር ቀረበልን ጥሩ ያው አሉበት እስካሁን ድረስ ኢንቨስቲጌት እያደረጉ ነው። እንግዲህ ሌላም ወይ አለ እንግዲህ እናያለን፣ እናያለን። ግን በመርዝ ተመርዘው መሞታቸውን ግን ያው ኦፊሻሊ በእርግጠኝነት መናገር የምንችለው በመርዝ ተመርዘው እንደሞቱ ነው። ዶርማቸው ሲባል መኝታ ክፍላቸው ሲባል እሱን ትንሽ ስለማድረግ ነው። እናትና አባት ያሉበት አሚን ወላጅና ልጆች ያሉበት ከተማ የተለያየ ነው። ልጆች ለትምህርት ሆነው ሌላ ከተማ ነው የነበሩት። እነዚህ ልጆች የገደላቸው ሰው ምናልባት ሰራተኛዋ ልትሆን ይችላለች፣ ቤታቸውን ምታዘጋጅ። ምናልባት የወንድ ጓደኛቸው ሊሆን ይችላል ምናልባት ሚኔቨር ነው። ማን እንደገደላቸው ግን እነዚህ ልጆች ሊገድላቸው የሚችል ሰው የውስጥ አዋቂ፣ በደንበኛ ውስጣቸው የነበረ ሰው፣ አብሯቸው የነበረ ሰው ነው ሊያደርጉ ይንን የሚችለው እና እግዚአብሔር አምላክ ይገስጽል። እግዚአብሔር አምላክ ከእንደዚህ አይነት መከራ ከልጆቻችን ከሁላችንም፣ ከእንደዚህ ከክፉ ሰዎች ወዳጅ መስሎ ጠላት እግዚአብሔር አምላክ ይገስጽልን። እግዚአብሔር አምላክ በጥበቡ እንደዚህ ክፉ ሰዎችን ወዳጅ መስሎ ጠላትን ይገስጽላችሁ። በእውነት እነዚህ ልጆች አንጀት ውስጥ የሚገቡ ቤተሰቦቻቸውን ደግሞ መጽናናትን ይስጣቸው ነው የምንለው። እባካችሁ ወገን ሰው በሰው ላይ ክፋት ከመስራት ከጓደኛ በእህት በወንድም ምቀኝነትን እናስወግድ። አንዱ አገኘ ብለን አንዱ ተማረ እውቀት አለው ብለን አንዱ ይበልጠናል ብለን አንመቅኝም። እግዚአብሔር የሚሰጠው ሁላችንም የራሳችን እንጀራ አለን። የእኛን እንጀራ ማንም አይወስድብንም እና ሰዎችን በነዚህ ሁኔታ አንክፋ። ይህንን ያደረገ ሰው ምንድነው የሚጠቀመው? ምንድን ነው ጥቅሙ? እነሱ ስለሞቱ እነሱ በህይወት ስለሌሉ ያ ሰው ምን የሚጠቀመው ነገር አለ? ለነፍሱም ለስጋውም የተዋረደ አንዳንዱማ ሰው ሲያገኝ ቀድሞ ያኮርፋል፣ በቃ አኩርፎ የሚሸርሰዋል፣ በቃ ይናደዳል፣ ይበሳጫል። አንዱ ሲያገኝ እኮ ለአንዱ መድኃኒት ይሆናል። አንዱ ሲያገኝ እኮ ለሌለው ሰው ይሰጣል። የአንዱም ማግኘት አትጥሉ። ሁላችንም ከምናጣ ሰው አግኝቶ ለአንዱ ይደጉማል። ሰው ሲማር ዕውቀት ሲኖረው ለሌሎች ያስተምራል። ከተማረው ሰው ደግሞ እውቀት ካለው ሰው እኛ እንማራለን፣ አደል እንዴ? ለምንድነው የምንከፋፋው? ለምንድነው የምንመቀኘው? ምቀኝነት ለማንም አይጠቅም ወገኖቼ፣ ወገኖቼ። ይሄ ከባድ ከባድ ከባድ። ይሄ ሰው መገኘቱ አይቀርም፣ መያዙ አይቀርም። ሴትም ከሆነች ወንድ መያዛቸው አይቀርም። ምክንያቱ አብሯቸው ያሳለፈ ካሜራ አለ፣ ቤታቸው ውስጥ የገባው ሰው ማን እንደሆነ ስለሚታወቅ እነዚህ ሰዎች ይያዛሉ፣ በትክክል ይያዛሉ። ለሌላው ትምህርት ይሆናሉ ማለት ነው። እባካች፣ ወገኖቼ ክፉ ከማሰብ ክፉ ከመስራት፣ ለሰው ልጅ ተንኮል ከማሰብ ቅን እንሆን፣ መልካም እንሆን። መልካም በሆነ ጊዜ ለኛ ደግሞ መልካም ነገር ይከፈለናል፣ ከፈጣሪ ጥሩ ነገርን እናገኛለን። ኢትዮጵያኖች ድሮ የምንታወቀው በደግነታችን በጥሩ አመላችን በጥሩ ጸባያችን ኢትዮጵያኑ ጨዋዎች የምንባለው፣ አሁን የምንታወቀው በየሀገሩ በየሀገሩ፣ እዚህ እንኳን እንግሊዝ ውስጥ ስንት ኢትዮጵያ ነው ስንት ወንጀል ይሰራው። በየሀገሩ የምንታወቀው በወንጀል፣ በመሳደብ፣ በአሉባልታ፣ በነገር በመጣላት፣ በመባላት፣ በመቧጨቅ የምንታወቀው መቅደስ ውስጥ ቤተክርስቲያን ውስጥ እንኳን እየተደባደብን ዓለም አንደኞች ቤተክርስቲያን ውስጥ በመደባደብ አንደኞች ሆነናል። ከዚህ በለጠ ምን አለ? የሞቱትን እነዚህቶቻችንን እግዚአብሔር አምላክ በሰማይ በገነት ነፍሳቸው ያኑርልን፣ እንዲሁም ደግሞ ገዳዎቹን ለፍርድ እንዲቀርቡ እግዚአብሔር አምላክ እሱ ይርዳንላለሁኝ። በተረፈ እንግዲህ ዛሬ ይሄ ለድርቀት እንዲሁም ደግሞ ለፖይዘን ፖይዝን በሚሆንባችሁ ምግብ በልታችሁ በማይስማማችሁ ጊዜ የሚጠቅማችሁ በቀላሉ በአንድ ነገር ብቻ በዮገርት እንዴት እንደምትጠቀሙ እንዲሁም የሳል የሳይነስ የአስ መፍትሄውን እዚህ ጋር ሰጥቻችኋለሁኝ። ሀሳብ አስተያየታችሁን በኮመንት ስር አስቀምጡልን። የት ሀገር ነው የሚኖሩት? እስቲ ይጠቁሙን። የት ሀገር ነው የሚኖሩት? ይጻፉልን ለእኔ ስለሚጠቅመኝ እንዲሁም ደግሞ እኔ ስምላሻሽል እማሻሽለው ነገር ካለ የምሰራላችሁ ነገር ካለ በኮመንት ስራ አስቀምጡልን። የእናንተ ምክር የእናንተ አስተያየት ለእኔ የበለጠ እንድሰራ በጣም ይረዳኛል እና እባካችሁ አስተያየታችሁን በኮመንት ስር ጻፉልን። አንተ ብዙ ሰው ይማራል እና በኮመንት ስራ አስቀምጡልን። በተረፈ እንግዲህ በሌላ ስራ ደግሞ በሌላ ቪዲዮ እስከምንገናኝ ለዛሬ በዚህ ይሰናበታችኋለውኝ። እወዳችኋለሁ ይህን ቪዲዮ ግን ከወደዳችሁት ላይክ ላይክ ስታደረጉት ለሌሎች ተደራሽነቱ ከፍ ይላል እና እንዲሁም ደግሞ ለወገን ዘመዶቻችሁ ሼር ሼር ስታረጉት ደግሞ ሌሎች ይማሩበታል ዓመት የሰላም የፍቅር የደስታ ዓመት የእርቅ የቅርታ ዓመት እንዲያደርግልን እመኛለውኝ በተረፈ ደና ሁኑልኝ ባይ